ላግሪኮር አድርስልኝ ለዚች ጉዴላ ግንጋንጋ ግንጋንጋ። ምናሽ ከሲስተም ወጥቶ መታከም አይችልም። አንቺ ስንት አመትሽ ነው? አስራ አምስት አመት። መታከም አይችልም። የነጻ ሀኪም ቤት የለም። አውጭ ተሻታ ደርሹ። በኋላ ላይ ሬሽኑ መቶ አውካ ይከፍለዋል። ዞላንገር አዳምጭ አንቺ አህያ። መሬት ላይ እስከረገጠ ድረስ የከፋ ነገር ቢመጣ መታከም ይችል ሀኪም ቤት ቀስ ተብሎ ራሱ ይከፍላል። ራሱ ኢንሹራንስ። እኔ ደግሞ ተናግራለሁ፣ ኢንሹራንስ ገብቼ ይልፋለሁ። የሆነ ነገር ሀፕን ቢሆን አላኩኝም። አሁንም አለ። አሁን ግን አነሳዋለሁ። እስካሁን ድረስ አላነሳት። አሁን አነሳዋለሁ። በኢሜይል አነሳዋለሁ። ምክንያቱም ገብታችሁ በሶስት ወር አይነሳም። ስድስት ወር ላይ ሜል ዳርግ ያለው የሆነ ስድስት ወር ተናግሬያለሁ። የሆነ ነገር አንቺ እከክ፣ የሆነ ነገር ቢመጣ ኢንሹርድ ነኝ። አስገብቸዋለሁ በእኔ ኢንሹራንስ ላይ እየከፈልክ ነው መታከም ይችላል። ፕራይቬት ፕራይቬት

ማንኛሉ እነዚህ ደግሞ ምንድን ናቸው? እነዚህ ደግሞ የት ነው የመጡት? ቻይና ናቸው። ኤኒዌይ ታቡታላችሁ እንደዚህ ተዘጋባችሁ። ኮሜንታሩን ጭንቅላቴ ላይ አታረጉት። ከዛ ይኸው አብዶ ለይቶለት። ኮፒ ሊንክ አርጉ ልጆች፣ ኮፒ ሊንክ ታፕ ታፕ መቱ አስገቡ እንጂ ታፕ ታፕ አርጉ። በሽታ በሽታ ምንድን ነው ብለሽ ጠይቋት። ስፓን ኮርነር ነው ምናምን እኔ ናቅምን ዶክተር የሚያቀል ውሸት ብለሽ አትናገሪ። ምን ጭንቀት ምክንያት እህት ምክንያት አንቺ እኛማ ተናግረናል። እርዳታ ነው የሚያስፈልገው ስንል ምንም ጤነኛ ነው እርዳታ ያስፈልገው ጤነኛ ነው ደግሞ አለሽ። ሰዎቹ እኮ ናቸው ሰዎቹ፣ እንትኖቹ እነዚህን ለምን ልማረገው? ቱና አታረግም። ቱና ሀይልት የምታደርግበት ሰዓት አለፍ በቃ አለቅ። የዛኔ ቱና ምን አለች? ይሄ ነገር ጥሩ አይደለም። ያለንበት ሁኔታ ጥሩ አይደለም? ፕሊስ፣ ይ ለመንኩ። ያው ምን ተባልኩኝ፣ ፈልገሽ ነው ተባልኩኝ። እንዲመለስ አልመለስ አይ እዚህ እምያለው እኔ መቼ ቆረቆን እንዳፈልጋለሁ በቆሎ የሌለ የእኔ ቆንጆ የሆነው ውሃ ያለው እሸት ነገር ምናምን የሚበላ ቢሆን ኑሮ ለምን እሰጥሽ ነበር? ነብዬ እንደት ናት የእኔ እናት። የሚበላ ነገር ሲሆንማ ችለነው እናልፍ ነበር። የማይበላ ስለሆነ ግን አይበላም ብለን ግን እኛ አንጥን እሷ ሲስተር ጥሩ፣ መልካም ምኞት ጥሩ ነገር። አም ሄር ሁልጊዜ ካጠገብ ነኝ። ያ አንበሳ ሰጥተው። አዎ ለምን አንበሳ ሰጥተው? ስለራበው። ፈሻ ብትየኝ ጌታ ስለራበው። ብር ላክ። አንቺን ከሚጠይቅ እኔን ይጠይቅ ነበር። በጣም እኔም በጣም አምግርም። ያኔ እግዚአብሔር ምስክሬን። እንደዛ ተጣልተን እንደዛ ተጣልተን እልክለት ነበርበ ንገርሻው

መክሬሽ ሲስተምስ ማስገባት ቤት መፈለግ ያ ጸባይ ቢኖርሽ እኮ ተናግሬያለሁ። ወረቀትን መታ አስተካክል ከያለ ካልመጣ ብላለችው ምን ላደረገው ምን ላደረገው